በጉራጌ ዞን ምክር ቤት የማህበራዊ ዘርፍ ቋሚ ኮሚቴ ሰብሳቢ ወይዘሮ ጥሩነሽ ምኑታ በዞኑ ጉመር ወረዳ በሱጃ ቀበሌ በተካሄደው የህዝብ መድረክ ላይ እንዳሉት የጉራጌ ዞን ምክር ቤት በማህበራዊ፣ በኢኮኖሚያዊና ና መልካም አስተዳደር ዘርፎች እያከናወናቸው የሚገኙ የክትትልና ቁጥጥር ተግባራት የህዝቡን ተጠቃሚነት በማሳደግ ረገድ ከፍተኛ ውጤት እያስገኙ ይገኛሉ። ጥሩ ነገሮች አይተናል። ህዝባችን አካባቢ የሚነሱ ጠንካራ ጠንካራ ጎኖች አሉ መንግስትና ህዝብ ተቀናጅቶ የሚሰራበት ሁኔታ እንዳለ ያ ማህበረሰባችን ሲገልጽ የነበረበት ሁኔታ አለ። በቅንጅት የሚሰራበት ሁኔታ እንዳለ ያየናቸው ነገሮች አሉ። በተለይም የህዝብ መድረክ በተካሄደበት የጉመር ወረዳ በሱጃ ቀበሌ ከህዝብ የተነሱ የመንገድ፣ የንጹህ መጠጥ ውሃ፣ የመብራትና ሌሎች የማህበራዊና ኢኮኖሚያዊ ዘርፎች የልማት ጥያቄዎች በቀበሌና በወረዳ ደረጃ ምላሽ ማግኘት የሚገባቸው እንዲያገኙ ከአስፈጻሚ አካላት ጋር ከመግባባት መድረሳቸውን ገልጸው የዞን የክልልና የፌዴራል ድጋፍ እና ምላሽ የሚሹት ደግሞ የመከታተልና የመቆጣጠር ተግባር አጠናክረው እንደሚቀጥሉም ወይዘሮ ጥሩነሽ ምኑ ታጠቁመዋል። በህዝባችን የተነሱ ጉዳዮች በቀበሌ ደረጃ መፈታት ያለባቸው፣ በወረዳ ደረጃ መፈታት አለባቸው፣ በተዋረድ በክልል በዞን መፈታት ያለባቸው ጉዳዮች ላይ በቀበሌ ደረጃ ለቀበሌ አመራሮች ሰጥተን የወጣንበት ሁኔታ አለ። ከዛም አልፎ ደግሞ አሁን በአስተባባሪ ደረጃ በቀበሌ የተነሱ ጉዳዮች ላይ እነሱን በእቅድ አካል አድርገው አስፈጻሚ አካላት እንዲሰራ ጭምር የአሁን ውይይት አድርገናል። የድርሻቸው የሚወስዱት የሚወረዱበት ሁኔታ አለ። በክልልም በፌዴራልም ደረጃ በየተዋረድም የድርሻ ወስቱ እንዲሰራ እኛም ደግሞ የክትትል ቁጥጥር ስራዎች እናደርጋለን። የጉመር ወረዳ ዋና አፈ ጉባኤ አቶ ትእዛዙ ጨቅስያ በበኩላቸው ከዚህ ቀደም በወረዳው ህዝብ ሲጠይቃቸው የነበሩ የልማት ጥያቄዎች የአካባቢው ማህበረሰብና የመንግስት አቅም በማስተባበር ምላሽ እንዲያገኙ ተደርጓል። ያሉት ዋና አፈ ጉባኤው ተግባሩ አጠናክሮ በማስቀጠል ቀሪ የህዝብ ጥያቄዎች ምላሽ እንዲያገኙና ተጠቃሚነቱ እንዲጎለብት ትኩረት ተሰጥቶ እየተሰራ እንደሚገኝም ጠቁመዋል። ወረዳችን ላይ ብዙ ቦታ ላይ በማህበረሰብ ተሳትፎ በጣም ረጃጅም ኪሎሜትሮች መንገድ እየተሰሩ ነው። ውሃ እንዲገባ እያደረጉ ነው። የማህበረሰቡ ተሳትፎ አድርጎ ኢቨን መብራት ጭምር እስከ ማስገባት ድረስ የደረሱበት ሂደት አለ። ለምሳሌ እንደ ወረዳችን አበኬ ቀበሌ የሚባል ጉልቾ መንደር ላይ ከ ሰባት ነጥብ አምስት ሚሊዮን ብር በላይ ወጪ አድርጎ አንድ መንደር ላይ ጉልቾ የሚባል መንደር ላይ መብራት ያስገባበት ሂደት አለ። የአበሶጃ ቀበሌ በግብርናው ዘርፍ ትርፍ ከሚያመርቱ የወረዳው ሞዴል ቀበሌዎች አንዱ እንደሆነ የተናገሩት አቶ ትእዛዙ በቀበሌው አርሶ አደሩ ምርቱን ገበያ አጓጉዞ በተሻለ ዋጋ ለመሸጥ የሚያስችለው መንገድ ለመገንባት በየደረጃው ከሚገኙ ባለድርሻ አካላት ጋር የጋራ ጥረት ማድረግ እንደሚጠይቅም ገልጸዋል። አደለም በመኪና በሞተር ጭምር ለመግባት በጣም አዳጋች እንደሆነ ነው ያየ ነው። ከጤና መድን አገልግሎት አሰጣጥ ጋር እንደፈለጉ ከመጠቀም አንጻር ከመድኃኒት አቅርቦት ጋር ተያይዞ ባለ ሂደቶች ላይ አንዳንድ ጉድለቶች እንዳሉ የተነሱ ነገሮች አሉ። ይሄ ቀጣይ አስፈጻሚው አካል በአጭር ጊዜ ውስጥ እነዚህ ተግባራት ለመፈጸም ሊያስችል የሚችለው መድረክ ይሆናል ብለን ነው የምንወስደው። ና እንደ አጠቃላይ ብዙ ከማህበረሰቡ ጋር መግባባት የተፈጠረበት ትልቅ መድረክ ነበር የሚል ነገር ነው ያለ። አቶ ቶፊቅ በሽር፣ ኤልያስ መሐመድ ና ወይዘሮ ባሮ መሐመድ በጉመር ወረዳ የአበሱጃ ቀበሌ ነዋሪዎች ናቸው። በህዝብ መድረኩ ላይ በሰጡት አስተያየት የጉራጌ ዞን ምክር ቤት ቋሚ ኮሚቴ አባላት በየአካባቢው ህዝብ የሚያነሳቸው የሰላም የልማትና መልካም አስተዳደር ጥያቄዎች አድምጠው መፍትሄ እንዲያገኙ የሚያደርጉት የክትትልና ቁጥጥር ተግባር አበረታች በመሆኑ ተጠናክሮ መቀጠል አለበት ብለዋል። በአካባቢያቸው መንግስት ህዝብን ተጠቃሚ የሚያደርጉ በርካታ ተግባራት ማከናወኑን የጠቆሙት ነዋሪዎቹ በተለይም የመንገድ መሰረተ ልማት ዝርጋታን ጨምሮ የመብራት ና የንጹህ መጠጥ ውሃ ችግር እንዲፈታላቸው ጠይቀዋል። መንግስት የተሰሩ ስራዎች ደግሞ ብንዘረዝር ትልቅ ስራዎች አሉ። ትልቁ ይዥዋችን አሁን የመንገድ ችግር ነው። ወጣቱ ተደራጅ ያመረተውን ምርት ወደ ገበያ የመውሰድ አክሰስ የለም። በምክር ቤት ደረጃ ማለት ነው። ወደ ህዝቡ እንደዚህ ቀርቦ ማለት ነው። ያሉትን ችግሮች ምን እንደሆኑ ህዝቡና እንደዚህ አወያይተው ማለት ያው ክፍተቶቹን ለመሙላት መንግስት ማለት ነው እንደዚህ አይነት ምክክር መደረጉ በራሴ ትልቅ እርካታ ነው የሰጠኝ። በጣም የቸገረን መንገዱ ነው። እዚሁ እሰየ ተሰርተዋል ግን ዳገቱ ለምን አይሰራ? አክለውም መንግስት ከቀበሌው ማህበረሰብ የሚፈልጋቸው ድጋፎች ሁሉ ማህበረሰቡ ለማገዝ ዝግጁ ስለመሆኑም አስተያየት ሰጪዎቹ ተናግረዋል። ይሄ የህብረተሰቡ የራሱም ድጋፍ ዝግጁ ነው። ያለንን አጥፍተን ያለንን ነገር መስዋዕት አድርገን ማብራቱ ቢሰራጭልን ነው የሚለው ህዝቡ። አይ መንግስት እኔ እኔ እችላለን መንገዱ፣ እናንተ ይህን ቻሉ የድርሻችን ይስጠን፣ ሁሉም በጭልፋና በማንኪያ ጨልፎ እንደሚወስድ እኛም መሳተፍ አለብን ብዬ አምናለሁ።